ወንዶች ይገረዛሉ፣ ሲወለዱ አምሳ አምሳ አንዳንዱ ይገረዛል አንዳንዱ አይገረዝም፣ በፍላጎት ነው። ባህላችሁ ምን ይላል? አምዛይ ገጠር ብዙ ጊዜ ሴት ልጅ የት ነው የሚወልዱት? ማን ነው የሚያርሳቸው? ነው ራሳቸው ነው የሚያርሱት። ጠንካራ ናቸው አሉ ሴት ልጅ ስት ያ ቤተሰቦቿ ባሏ ቤተሰቦች አሉ ባሏም አለች። አብዛኛው ጊዜ ሕክምና ራሳ ሰንተውል ይል ብዙ አይቸር ነበር። እራሳቸው ቤት ውስጥ ያለ ሰው የሚያዋልዳቸው የሚያርሳቸውስ። አንዲት ሴት ዛሬ ወልዳ ዛሬ ተነስታ ገንፎ ትሰራለች። ቤተሰብ ኮኔክሽን ነው አልተቋረጥክም እኮ እየሰማንህ ነው ችግር የለበትም ራሷ ትወጣለች ራሷ ትላለች እሺ ሴቶችስ ሲገረዛሉ ሁለት ሶስት ቀን አራት ቀን ችግር ከዛ በ ጀግና ሴቶች ችግር የለባቸውም እሺ ይሉ ምለሱ ላይ አሁን ሴት ግርዛት ቀርቷል ጎጂ ባህል ተብሎ ከንፈር መተልተሉም ቢቀርላቸው ጥሩ ነበር ለሴቶች አሁን ላይ አሁን ይቀራል። አሁን ቀስ ያለ ይቀራል። ይመጣ አንጃ ሰሪ መተሽ ያምራል እኮ ታይስ ታይስ ነው። ሀሳብ ካለሽ ተፈለግሽ አያምሽም ግን ጥሩ ነው። አያመኝም ጥሩ ነው።

ብትል እኮ አይለቅክም ቶሎ። ፍቅር እቺ ከማን ይዘኝ እኔ ምን አውቃለሁ፣ ወደ ከማን እንደሚይዝ እኔ ምን አውቃለሁ። አባቴ ምን ግን ፍቅር ግን ከአንተ ብዙ ሰው አሁን በፍቅር ሊያዝ ይችላል። እንዴት እኔ እንጃ። አንደኛ አፍህ ስታወራ ይጣፍጣል። ሲጀመር ደግሞ ሪስፔክት አለህ። አንቺ እዚሻ ብዙ ሰው አለሽ። እኔ ምን አውቃለሁ። እኔ እኔ እኔ ማሪ ብዙ ሰው እኔ ምን ወይኔ፣ መድኃኔዓለም ማለት አንደኛን ስታወራ ድምፅክ በጣም ነው የሚጣፍጠው። ሪስፔክት አለክ። እንዴት አንተ ነ የታማታ ፈቅር ትኖራለች ብዬ አላስብም። ያፍቅሩ እኮ ውዴታቸው ይጎዳሉ። ለምን አሁን ሁሉ አፍቅሮ አያገኙም? ይጎዳሉ። አዎ እንዳ ያገኙክ አይ ይጎዳሉ። እኔ አሁን ከሀገር አልወጣም፣ ይታገኝኛል ከየትም አትሄድም። ደስ አይለኝ ይጨንቀኛ ሲሄድ፣ አንተ ፍቅር ይዞ በስማ ፍቅር ቢሉ ከግንድ ጋር የሚያዋራ ፍቅር ነበር የያዘ በሰዓት እንዴት በቃ የልጄን አባት ነው፣ ታውቃለህ፣ የት ያፈቀርኩት በስማ እስከ አብድ ድረስ ነው፣ ብቻዬን እስካወራ ድረስ ነበር የወደድኩት። እንዴ ነው የሚያረጋሽ፣ ልክ ሳየው እንዴት ያደርገኛል መሰለኝ። የሆነ እኔ ብቻ ምድር ላይ ያለው ምበር ይመስለኛል ሳየው፣ ማለት ነው በጣም ደስ ይለኛል። ግን ደግሞ ሄጂ እኔ እኔ በመገባ ያስረጃኝ እንደምንሽ ወይኔ እኔ እንዲህ ላስረዳት። ውድ አባቴ ሞት አፍቅረ ስለማታውቅ ስሜት አይገባህም። ይኸውልህ እኔ መጀመሪያ የልጄን አባት እኔ ነኝ ያፈቀርኩት እኔ ነኝ የጠየቅኩትም። እኔ መስተንግዶ ሰራ ነበር፣ እነሱ ሀገር ተቀጥሬ ማለት ነው። እና እሱ ከጓደኞቹ ጋር እየመጣ ጥግ ይዘው ይጠጣሉ ምናምን። እና ልክ እንዳየሁት አይን አፋር ነው። ልክ እንዳየሁት ብቻ ቀልቤ ወደደው ታውቃለህ። ይሄ ልጅ ሲያምር፣ አልኩኝ ከዛ ጸባዩ ደሞ ማይናገር ነው። ቆንጂዬ ነው አቋሙ። ወይ በስ ኢየሱስ ግን እኮ እንደ ደምሴ የሚያምር ወንድ የለም። ሲያምር በቃ ቆንጅዬ ነው። ከዛ ወይኔ እያልኩኝ አንድ ቀን ለጓደኛ ተነስቼ ብነግራትስ። ከዛ ወይኔ ይሄ ይሄ ልጅ ሲያምር ምናምን እያልኩ ስሙን ሁሉ አላውቀውም ያኔ፣ ገና እዛ ጋር ተቀጥሬ ገና አዲስ መሄዴ ነው፣ መስተንግዶ ሊሰራ ማለት ነው። ከዛ በኋላ እንደዛ እንደዛ እያልን ቴንኪ ዩ ማሪ አንድ ቀን ቀራ ከጓደኞቹ መሃል ሲቀር አንዱን ጓደኛውን ጠራሁትና ነገርኩት። የጠፋ ጓደኛ ካልኩት፣ ከዛን እንዴ ለምን ፈለግሽ? አይ እንዲሁ ምናም ብዬ ሳቃልኩኝ ማለት ነው። ከዛን እነሱ ነገሩት። በስንተኛው ቀን ሲመጣ ልክ ሳየው ደስ አለኝ። ከዛ በኋላ እንደምወደው ነገርኩት ማለት ነው። ግን እንዲህ አሁን እንደምነግርክ ቶሎ ቶሎ አልሆነም። ቢያንስ ሶስት ሳምንት እንደዚህ ፈጅቷል። ምኑ ሳልጠይቀው ማለት ነው፣ እየወደድኩት እያየሁት ሶስት ሳምንት ፈጅቷል። ሶስት ሳምንት እንዲህ ሆኗል። በአንዴ እንዳየውት ያንኑ ቀን አይደለም የጠየቅኩት። ከዛ በኋላ ደምሴ ደግሞ ስሙንም ባልጠራ ደስ ይለኛል። ግን እሱ ደግሞ ኩራት ኩራት ቢለውስ የለም ወንድ ልጅ አይደል? ታዲያ ተጠየቅኩ ምናምን ብሎ ኩረት እኔ ውሽዬ፣ ዘዴ እኛ ሴቶች ብልጥ አይደለም? ቅይር አልኩበትና፣ ኮስተር ስልበት እሱ ማፈቀረኝ ጠየቀኝ። ሴት አጠየቅ ማፈቀርኩ ጠየቁት፣ እና ምን ይጠበሽው የውሸት ላውራ? እኔ ልኝ የጠየቁት አባቴ ሙት ከዛ በኋላ እሱ ደግሞ ጠየቀኝ። ፍቅረኛ ማቾች ሆን ለአንድ አመት ከምናምን ፍቅረኛ ማቾች ሆን። ከዛ በኋላ ቤተሰቡን አስተዋወቀኝ። እናቱ ደግሞ ከሱ በላይ ይበልጥ ወደድኳት። ምርጥ እናት ነው ያለችው። አፈቀርኩት። አብረን መኖር ጀመር። ተጋባን፣ ተጋባን ስልክ እንዲህ በፍርሚያ በምናምን ሳይሆን ዘው ብዬ ቤቱ ገባሁ ማለት ነው። ቤተሰቦቹ ቤት ስንኖር ስንኖር ልጅ ወለድን። ከዛን እንደዛ የሚገል በጣም እንዋደር ነበር ብታይ ልክ ዱባይ ስለመጣ ነው። ስለገጥሽ ነው። እሺ፣ አው የቤት የእናቱ ቤት ወደ ስድስት ወር ኖርንና ከዛ በኋላ ቤት ተከራይተን ወጣ። ካረገሽ በኋላ አው ካረገስኩኝ በኋላ ቤት ተከራይተን ወጣ። እኛ ጋር ቦን አይቻልም። እንዴት እናቱ ቤት ሚስት ጋር አይቻልም። ኖርን። ውይ እኔ የገባው አባቴ የምት ከወለድኩ በኋላ ራሱን አልንገር ከሱ ጋር ስጣላ ቀጥታ የሚሄደው እናቱ ቤት ነው። ልብስ እየሰብስበ የእናቴ ቤት ይመስል። ምርጥ እናት ነበረች። በስማ ታሪክ ይቀየራል። እና እንደዛ ነው የመጀመሪያ ፍቅር የያዘኝ። ከዛ በኋላ ፍቅር ይዞኝም አያውቅም አስቦኝም አያውቅም። እኔ ግን እመጣለሁ። ክርስቶስን እመጣለሁ። አሁን እንደውም ትኬት ልቁረጥ። እንደ ወሳወሰኝ ሆዴ ልምጣ። አባቴ ሙት፣ እናንተ ሀገር እመጣና ከዛን እኔ እኛ ሀገር ይዤ እሄዳለሁ። ስራ የለም በአንዴ ዛሬ ተስመጮ ዛሬ ዛሬም አልመጣም። ሆዴ ቆይ ዛ እንደዛ ሳይሆን ከአስር ቀን በኋላ እንደዚህ ልምጣ። ሆዴ አረ መሰራሽ ስራ የለም። እኔ እንጃ ስራ አለኝ ለካ። ያው ልክ ያው ልክ ጀመረኝ እኮ። እኔ ጤነኛ አይደለሁም ውዴ፣ ጤነኛ አይደለሁም እኮ፣ ግማሽ አማኑኤል ነኝ። የት ነው ያለህ ሆዴ? እኔ ሀገሬ ሀገር ኬት ሀገር ነው ሀመር ሙርሲ፣ ሀመር ሙርሲ፣ ሀመር ሙርሲ ማይላ ብዬ ጻፊልኝ። ሀመር ሙርሲ ትኬት ቀጥታ ከአዲስ አበባ ሀመር ሙርሲ አለ። አዎ ጂንካ የምባልበታል

ሁሉም አይ እንጎበኛለን። ያቀርበል ማይ ላቭ ፍቅር እንጂ እመጣለሁ። አንተ ጋር ያለችህ ያለክ ሰው አለ እመጣለሁ ማለት እንዴት አልገባኝ። አንቺ ምንድን ነው አገራችሁን ላይ ነው አሁዴ ማንም ሰው አላለክማ። እረፊ፣ እራሳችሁ እረፉ። እንጎበኛለን ነው እንጂ እንመጣለን ያለ ሰው አለ። ሁሉም ጎበኛ መጣለን ጎበኝ እዛው ነው። እኔ ምን አውቃለሁ? ማን ሄር አታምርም ጋይስ ጸጉሬ እንዳይመስልክ ሆዴ ጸጉሬ ውስጥ ነው ያለው። ይሄ ዩማን ሄር ነው። አንድ ስዊት የምትባል ልጅ እኔ እመጣለሁ ትላለች። እስዊት ማታ ይምጣብሽ በላት። ለምንድን ነው የምመጣው? አሁን እኔ ስልክ ሆኖ የምትለው እኔ እመጣለሁ ትላለች። ጋይስ እስዊትን አሳርፉልኝ። ስዊት እንከባበል። አሁን ደግሞ ስለ አመር ልንገርሽ። እሺ ንገረኝ። ሆዴ ጨረስኩልሽ ሀመር ስመጪ፣ ደግሞ ወንድ ልጅ በሬ ዘሎ ነው የሚያገባው። በሬ ዘሎ ነው የሚያገባው። እንዴት በሬዎች ይደርና ይዘለ? አርባ በሬ ስላገባ። አረ ዝም በል። አረ እኛ ሀገር ና ና አግባ። ምንም በሬ ያዘልም። ይሄ ደንብ ነው። ቆመ መቅረት ነው። አርባ በሬ ችለት ዘላለ ወዴ እኛ ነው ማለት አንተ ችለት ዘላለክ ስፖርተኛ ሆንክ ነው እንጂ እኛ ሁሉም ይዘላል። በስንት ዓመት ነው የሚገርዘው? ሀምሳ ሀምሳ አለም የለም ላይገርዝም ይገርዝም ይችላል እሱ ነገር ታዲያ ይቆማል። አሪፍ ነው እንጂ። ግን እንዴት ነው አንተ ግን ነው ወይስ

አሳየ ኮምፒውተር ተማ አይ፣ ጥሩ እኮ ነው፣ ጥሩ ነው። ግን ትንሽ ፐብሊክ አለ። ብዙም አያስፈራንም። ለእኛ ምንም አውቅድም። ብናየው አንድ አይተነዋል። ይ አንመኝም፣ ዝም ብለን ዝም ብሎ ወንድ አለ የሚያ ያለው ርማ ትክክለኛ ወንድ ነው ያለው ሚት አሁን ቆይ ብታይ እንትን አይልብህም፣ አይነሳብህም ማለት ነው። ምንም ምን ኮምፒውተር ነው። ዝም ብሎ ቤተሰብ እንደምትለው ዝም ብሎ ይነሳል። ምንም ያው ይሰራ የሚና የወንቴዝ ምንም ምንም ትዝ አይለንም ሀሳብ አይኖረንም። ራሱ ማረም ማረም ትዝ አይለኝ አሁን። እሺ አንድ ጥያቄልኝ ስለእምነታችሁ ንገረኝ። እሺ እግዚአብሔር እንዳለ ሁሉም ያምናሉ። ፈጣሪ እንዳለ እግዚአብሔር ይስጠይቁ እግዚአብሔር እንደሚያደርግላቸው ሁሉም ያምናሉ። ቃጤ ማለት ቸርች ምናምን ቤተክርስቲያን ምናምን የለም፣ መስጊድ ምናምን ተቀባይነት ነ ብዙ ጊዜ እነሱ በምን ባላባት አለም ኛ ባላባት ማለት እንደ አገር ሽማግሌ ነገሮችን የሚቆጣጠሩ መኖሩ ከመንግስት በታች ነገሮችን ማስተካከል የሚችል ከከተማ ሴት ግን ፍቅር ቢይዝ ምን

ትንሽ ቀጥ ያለውን ትንሽ ጉች ጉች ያለውን ትንሽ ደግሞ ኤክሳፋ ያለውን በ በአይነት ቀንም ሙሉ ስታይ ነው የምትውለው። ይ አንድ ጌ ሽ እኛ ምን አይነት ጥያቄ ነው? ለምሳሌ አሁን ያለሽበት ሀገር ላይ ሰውየው እዚህ ያለ ነገር እኔ ልሆን ወይ ደግሞ እኛ ጋር

ያምራል ግን። እኔ ቆንጆ ግን ያው የዋት ለኬንያ ቅርብ ናቸው እነሱ እነሱ ስትል አንተስ? የእኛ ባህል ነው የነሱ ባህል ይለያያል፣ ያያል አዎ። አንተ አሁን ከጎረቤት ሀገር ነው ወጭት። ፈይዛ መጣ ነው ጋይስ እችኛ ማለት እኔ ጋር መታ ባህሏን እያስተዋወቀች ነው።

አይ ደስ ይላል በዓላችሁ ምናምን፣ ደስ ይላል እኮ ግን ትንሽ አንዳንድ ምንም ቀርቷል ያልከው በዓላችሁ አለ ነገሩ። ተሰማምተው በፍቅር ይኖራሉ። አብረውን ባል አንድ ባል አባሉ ከዛኛው ወደዚህኛው ይጋባሉ። ከመቶ አስር ፈረን ከዛ በላይ አይሆንም። ደስ አይደለም። የባሏ እህት ነው የምትወስደው። የባሏ እህት ተወስደለች። የባሏ እህት ማለት አረጅም እንደልብሱ ቆዳ እኮ ነው። አረጅም በቅቤ ይታሻል ይቀጥላል። ማክሲማም አስር ሃያ ዓመት ኖርሻል። ቆይ እስከምታገባ